ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት አምስት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ የሚያደርገውን ውጊያ ሲቀጥል የአገዛዙ ተቋም ደግሞ የተኩስ አቁም እንዲደረግና የፖለቲካ እስረኞች እንዲፈቱ ጠይቀዋል። በክልሉ የተለያዩ ቀጠናዎች ውጊያዎችና የፋኖ የአደረጃጀት ስራዎች ቀጥለዋል። ዝርዝሩን ይዘናል። አቶ ጌታቸው ረዳ ወደ መቀሌ ልመለስ ነው ሲሉ ህዋት ደግሞ ያደረግኩት መፈንቅለ መንግስት የለም ብለዋል። የራሴ መዋቅር ውስጥ ያለ ክልል ላይ እንዴት መፈንቅለ መንግስት አደርጋለሁ ሲል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 ታላቅ የሰብአዊ ድጋፍ መድረክ በዲኤምቪ ኤፕሪል 5 2025 ማንነቱ መገደያው አበርክቶ መሳደጃው የሆነው የአማራ ሕዝብ ታሪክ ይቅር የማይለው ግፍ እየተፈጸመበት ነው። ይህ ግፍም ሕይወትና ንብረቱን እያሳጣው ነው። ታዲያ ቤቱ ለነደደው የአርሶ አደር፣ አስኳላ ቤቱን ላጣው ተማሪ፣ ጦር ለታወጀበት አገር ሰሪ የወገን እጅ አያጥርም። ትናንት አርሶ ያበላን ገበሬ ሰብሉ በከባድ መሳሪያ ወድሟልና ዛሬን እንዲሻገር የእኛን ድጋፍ ይፈልጋል። በመሆኑም በዋሽንግተን ዲሲና አካባቢው ታላቅ የገቢ ማሰባሰቢያ ዝግጅት ተሰናድቷል። በመርሃ ግብሩ በጦርነቱ ለተጎዱ ወገኖች ከገቢ ማሰባሰብ ጎን ለጎን በወቅታዊ የአማራ ትግል አካሄድ ላይ ውይይት ይካሄዳል። የጊዜያዊ የሀብት አሰባሳቢ ኮሚቴው የማጠቃለያ ዝግጅቱን ያቀርባል። የፋኖ መሪዎችም ከመሬት ላይ ሀሳባቸውን ይዘው ይገኛሉ። ኑ በአማራ ጉዳይ የተወያየን ወገኖቻችንን ደግፍ። ኤፕሪል 5 2025 ፋኖ የሚያደርገውን ውጊያ ሲቀጥል የአገዛዙ ተቋም ደግሞ የተኩስ አቁም እንዲደረግና የፖለቲካ እስረኞች እንዲፈቱ ጠየቀ። የአማራ ፋኖ በወለው ቤተ አማራ ላስታ ሳምነው ኮር ሸት ክፍለ ጦር ላሊበላ ዓለም አቀፍ አውሮፕላን ማረፊያ ከሚገኝበት ሹምሻ ከተማ የመጣውን የአገዛዙን ጦር ክፉኛ መጥቶ መልሶታል። የአገዛዙ ሰራዊት ከሹምሻ ከተማ ሶስት ኪሎ ሜትር ርቀት ላይ ልዩ ቦታው ጸዳ ማዶራምባ የተባለ ቦታ ድረስ በተደጋጋሚ የላሊበላ ዓለም አቀፍ አውሮፕላን ማረፊያ እንግዶችን ለመቀበል ቀጠና ማስፋት በሚል ሰበብ አፈ ዘገባና ለመፈጸም እቅድ አቅዶ መንቀሳቀሱን ክፍለ ጦሩ አሳውቋል። ሆኖም የፋኖ ኃይል አንድ እርምጃ ቀድሞ በመገኘት መጋቢት አራት 2017 ዓ ም ደፈጣ በመስራት ከጠዋቱ 3 ሰዓት እስከ ቀትር 7 ሰዓት ለተከታታይ አራት ሰዓታት በፈጀ ውጊያ ያገዛዙ ሰራዊት ብዙ ቁጥር ያለው ሙትና ቁስለኛውን ይዞ ወደ ነበረበት ካምፕ እንዲመለስ አድርጓል። በተመሳሳይ በደቡብ ወሎ ሀይቅ ከተማ ያገዛዙ ጦር የከተማውን ትልቁን መስጅድ እና ትልቁን መስጅድ ከነባር የሃይማኖቱ አባቶች ነጥቆ ለሌሎች አካላት ለመስጠት በመንቀሳቀሳቸው በከተማዋ ቁጣ አስቀስቋል። ህዝበ ሙስሊሙ ከመስጊድ አንወጣም በሚል ሌሊቱን በመስጊድ ውስጥ እንዳደሩ ምንጮች ተናግረዋል። መስጊዳችንን አሳልፈን አንሰጥም በሚልም ነው ከፍተኛ ቁጣ በከተማዋ የተነሳው። በዚሁ በሐይቅ አቅራቢያ ኒቦ በተባለ ስፍራ የሚሊሻ አባላት በፋኖ ተይዘው መወሰዳቸው ተገልጿል። ሚሊሻዎቹም ከነ ሙሉ ትጥቃቸው መወሰዳቸው ነው የተገለጸው። በደሴ ዙሪያ ሬዲዮ ጣቢያና ቁጥጥር የተባሉትን አካባቢዎች እንዲሁም በደሴ ዙሪያ ወረዳና በተሁለደሬ ወረዳ መካከል የፋኖ ኃይሎች ወሳኝ ቦታዎችን እንደያዙና የቀበሌ ሊቀመንበር መማረካቸውም ታውቋል። በሌላ በኩል የአማራ ፋኖ በጎጃም የሁለተኛ ተፈራ ዳምጤ ክፍለ ጦር ከአራት በላይ የድርጅቱ አመራሮች በተገኙበት አዲስ ሪፎርም አድርገዋል። የአማራ ፋኖ በጎጃም ከፍተኛ አመራሮች፣ እንዲሁም በክፍለ ጦር ውስጥ ያሉ አምስት ብርጌዶች አመራሮቹና የክፍለ ጦር አመራሮች በተገኙበት በሳምንታት የቆየ ቀጠናውን አደረጃጀት ቁመና፣ ፍተሻ፣ ችግሮችን መለየት እና ተቋማዊ በሆኑ የትግል ሂደቶች ላይ ሰፊ ውይይት መደረጉን ድርጅቱ ገልጿል። እንዲሁም ክፍለ ጦሩን በጥሩ ቁመና ሪፎርም በመስራት የቀጣይ የቀጣይ የትግል አቅጣጫዎችን በማስቀመጥ ለመቀመጥ ውይይቱ እየተጠናቀቀ ሲሆን አዳዲስ አመራሮችም ተመርጠዋል ሰብሳቢ መንበሩ ጌታዬ ምክትል ሰብሳቢ እሱ ባለው በአምላክ ወታደራዊ አዛዥ መምሪያ ሀምሳ አለቃ አየነው ካሳሁን ዘመቻ መምሪያ ላመስግን አለነ የህዝብ ግንኙነት ዘርፍ ኃላፊ አለሙ መለስ የፖለቲካ ዘርፍ ኃላፊ አንዳርጌ ዘገዬና ሌሎች አመራር ሆነው ተመርጠዋል ይህ በእንዲህ እንዳለ የፖለቲካ እስረኞች እንዲፈቱና የአማራ ክልል መንግስት ተኩስ አቁም ያለው ብለው እንዲያውጅ የአብይን ስልጣን ለማጽናት የተቋቋመው ሀገራዊ ምክክር ኮሚሽን ጠይቋል የአብየ ግል ተቋም የሆነው ኮሚሽን በአማራ ክልል የፖለቲካ በአማራ ክልል የፖለቲካ እስረኞች እንዲፈቱና ግጭትን ለማስቆም የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ጠይቋል። ተቋሙ ይህን ያለው ፕሮፌሰር መስፍን አራያ በተባሉት የአብይ ስልጣን አስጠባቂ ግለሰብ ተመርቶ ባህር ዳር ከገባ በኋላ ከአረጋ ከበደ ጋር ባደረገው ንግግር ነው። መስፍን አራያ እና አረጋ ከበደን ተኩስ አቁመናል እንዲሉ የመጠየቅ አቅም እንደሌላቸው የሚታወቅ ሲሆን፣ ይህ ሀሳብ በአብይ አህመድና በብርሃኑ ጁላ ታቅዶ በመስፍን በኩል እንዲነገር እየተደረገ ነው የሚል አስተያየት እየተሰጠ ነው። አሁን ላይ ከኤርትራና ከትግራይ ጋር ጦርነት ለመጀመር ዝግጅቱን የጨረሰው የብልጽግናው ኃይል አቅሙን የፈተነውን የፋኖ ኃይል በተኩስ አቁም ስም የዚህ ጦርነት ተሳታፊ እንዳይሆን አቅዶ ይሆናል የሚሉም አሉ። ሆኖም የናረጋ ከበደ ቡድን በክልሉ ተኩስ አቁም የሚያውጅ ከሆነ የእውነትም ከፋኖ ጋር ያለውን ውጊያ መቋቋም አቅቶት እንደሚሆን እሙን ነው። በዚህም አረጋ ከበደ እንደ ትግራይ ብልጽግናው አብርሃም በላይ አሊያም እንደ ጌታቸው ረዳ ክልሉን ጥለው ሊወጡ ይችላሉ። አቶ ጌታቸው ረዳ ወደ መቀሌ ልመለስ ነው ሲሉ ህወሃት ደግሞ ያደረግኩት መፈንቅለ መንግስት የለም ብለዋል። የትግራይ ክልል ወቅታዊ ሁኔታ ከዕለት ወደ ዕለት እያነጋገረና እየተወሳሰበ መጥቷል። የህወሃት ሰዎች ከመቀሌ አቶ ጌታቸውና የብልጽግና ሰዎች ከአዲስ አበባ በመግለጫ እየተመላለሱ ነው። የህወሃት ምክትል ሊቀመንበር አቶ አማንኤል አሰፋ የትግራይ ሰራዊት ህገ መንግስት እያስረከበ ነው፣ ከፓርቲው የተባረሩ ሰዎች ግን ሰራዊቱ ራሱን የቻለ ኃይል መሆኑን ረስተው ለማፍረስ እየጣሩ ነው ብለዋል። ሰራዊቱ ህወሃት ልኮት አይደለም ስራ እየሰራ ያለው የሚሉት አቶ አማንኤል ትግራይ ከላይ እስከ ታች ያለው መዋቅር የህወሃት ሆኖ ሳለ በማን ላይ ነው መፈንቅለ መንግስት የምናደርገው? ሲሉ ተሰምተዋል። ትግራይ ልትፈርስ ነው፣ ጦርነት ውስጥ ልትገባ ነው እያሉ ህዝቡን ማሸበር ተገቢ አይደለም ብለዋል። ወደ አዲስ አበባ ትሄዳላችሁ ወይ በሚል ለቀረበላቸው ጥያቄ ችግሩ አዲስ አበባ መሄድ አለመሄድ አይደለም ሲሉ ገልጸዋል። ከፌዴራል መንግስቱ ጋር የሚያገናኘን የፕሪቶሪያ ስምምነት ስላለ የቀጠሮ ጉዳይ ነው፣ መቼ እንደምንሄድ ግን አላውቅም ብለዋል። ሆኖም ወደ አዲስ አበባ እንደሚሄዱ ተጠቁመዋል። ነገር ግን አቶ ጌታቸው እንዳሉት ወደ አዲስ አበባ የምንሄደው ስልጣን ል የምንለምን አይደለም። የምንለምነው ስልጣን የለም በሚል አብራርተዋል። አቶ ጌታቸው በበኩላቸው ከቢቢሲ ጋር ባደረጉት ቆይታ ከትግራይ የወጣሁት ሸሽቼ አይደለም ብለዋል። ወደ አዲስ አበባ የመጣሁት ከአቢይ ጋር ለመነጋገር በሚል ጥሪ ቀርቦልኝ ነው ያሉም ሲሆን በዚሁም ከዲፕሎማቶች ጋር የመነጋገር እና ስለ ጉዳዩ የማስረዳት እድል አግኝቻለሁ ሲሉ ገልጸዋል። ከነአቢይ ጋር የሚኖረኝን ስብሰባ ስጨርስ በቀጣዩ ሳምንት መጀመሪያ ወደ መቀሌ እመለሳለሁ ሲሉ ገልጸዋል። አቶ አማኔል አሰፋ በፌዴራሉ መንግስት ላይ ጦርነት ለመክፈት ከኤርትራ መንግስት ጋር ያሴር ነው ሴራ የለም ብለዋል ብለዋል። እንዲሁም ወደ ትግራይ የገባ የኤርትራ ጦርም ሆነ የደህንነት ኃይል የለም ብለዋል። የብልጽግናው አገዛዝ በበኩሉ በትግራይ ወቅታዊ ጉዳይ ላይ ዝምታውን ሰብረዋል። የአገዛዙ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአቶ ጌታቸው ረዳ ጋር በመሆን ከውጭ ዲፕሎማቶች ጋር ባደረጉት ውይይት መንግስታቸው በትግራይ እየተከናወነ ያለውን ነገር እየተከታተለው መሆኑን ተናግረዋል። ይህም አቶ ጌታቸውን እንዳይከፋቸው በሚል የተደረገ እንጂ ብልጽግና የተባረሩትን ጌታቸውን ወደ ጎን ትቶ ከነ ደብረ ጽዮን ጋር ይደራደራል አሊያም ወደ ጦርነት ይገባል በሚል እየተነገረ ነው በሌላ በ በኩል ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳስባለች። የሀገሪቱ ውጭ ጉዳይ ሚኒስትር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ በመሆኑ ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ፣ እንዲሁም አስቀድመው የገቡ ካሉ በአስቸኳይ እንዲወጡ አሳስበዋል። በትግራይ ክልል በህዋት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በነ ደብረ ጽዮን ገብረ ሚካኤል የሚመራው የህዋት ክንፍ በጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ የሚመራው ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛል። የቀድሞው የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት ተቀጡ። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞውን ከንቲባ ጸጋዬ ቱኬን በ13 ዓመት ጽኑ እስራት ቀጥቷል። ፍርድ ቤቱ በቀድሞ የሐዋሳ ከንቲባ ላይ የቅጣት ውሳኔውን ያሳለፈው ዛሬ መጋቢት 5 2017 ዓ.ም ዓ በኋላው ችሎት ነው። ፍርድ ቤቱ በቀድሞ ከንቲባ ላይ የቅጣት ውሳኔውን ያሳለፈው በስልጣን አላግባብ ተገልግለዋል፣ ከ97 ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ እንዲባክን አድርገዋል በሚል ነው። ቅጣቱ የተላለፈው የተከሳሹ ጥፋተኝነት በክልሉ ዋና ኦዲት መስሪያ ቤት ግኝትና በሰው ማስረጃ በመረጋገጡ ነው ሲል በንባብ በተሰማው የውሳኔ ዝርዝር ላይ ተጠቅሷል። በመሆኑም ጸጋዬ ተከስሰው ከታሰሩበት ቀን ጀምሮ በሚቆጠር የ13 ዓመት ጽኑ እስራትና 1000 ብር እንዲቀጡ ውሳኔ አስተላልፈዋል። በከንቲባው መዝገብ የተከሰሱት ሁለተኛ ተከሳሽ አቶ ተሰማ ዳንጉሼ በ3 ዓመት ጽኑ እስራትና 1000 ብር፣ ሶስተኛ ተከሳሽ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራትና 41000 ብር፣ አራተኛ ተከሳሽ አቶ ታፈሰ ቱናሻ በ8ት ዓመት ጽኑ እስራትና በ51000 ብር፣ አምስተኛ ተከሳሽ አቶ ሰይፉ ዴሊሳ በስምንት ዓመት አመት ከ5 ወር ጽኑ እስራትና በ76000 ብር ቅጣት እንዲቀጡ ፍርድ ቤቱ ወስኗል። ዶቼቬሌ በፍርድ ቤቱ ውሳኔ ዙሪያ ያነጋገራቸው የቀድሞ ከንቲባ ባለቤት ወይዘሮ ዜና የተሰማ የፍርድ ቤቱ ውሳኔ የቀረቡ የክስ መከላከያ ማስረጃዎችን ከግምት ያላስገባ መሆኑን በመጥቀስ በቀጣይ ለይግባኝ ሰሚ ፍርድ ቤት አቤት እንደሚሉ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት የሐዋሳ ምድብ ችሎት የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬ ከቀረቡባቸው ሁለት ክሶች በነጻ እንዲሰናበቱ የካቲት 12 ለማስገባት ለ2017 ዓ ም ውሳኔ ማሳለፉ አይዘነጋም። የዛሬው የቅጣት ውሳኔ የተላለፈው በሐዋሳ ከተማ ከፍተኛ ፍርድ ቤት ከነበረባቸው ቀሬ ክስ መዝገቦች በሁለቱ ጥፋተኛ ሆነው በመገኘታቸው ነው ተብለዋል። የሐዋሳ ከተማን ለሶስት ዓመታት በከንቲባነት ያገለገሉት ጸጋዬ ቱኬ ክስ የተመሰረተባቸው ባለፈው አመት ግንቦት ወር ላይ ነበር። አሜሪካና እስራኤል ፍልስጤማውያንን እንዲያሰፍሩ የአፍሪካ ሀገራት መንግስታትን እያነጋገሩ ነው ተባለ። አሶሽየትድ ፕሬስ የእስራኤልና አሜሪካ ባለስልጣናትን ጠቅሶ እንዳስነበበው ንግግሩ የተደረገው ከሱዳን፣ ሶማሊያና ከራስ ገዟ ሶማሊላንድ ባለስልጣናት ጋር ነው። ፕሬዚዳንት ዶናልድ ትራምፕ ጋዛን ለመቆጣጠርና ለማልማት ያቀረቡት እቅድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ባለፈው ሳምንት ፍልስጤማውያን ከጋዛ በኃይል እንዲወጡ አይደረጉም ማለታቸው ይታወሳል። ዋይት ሀውስ ግን ትራምፕ በራዕያቸው እንደገፉበት ነው ብለዋል። ከባለፈው ወር ጀምሮም ሀገራት እና ሶማሊያ እንደ ሉዓላዊ ግዛቷ ከምትቆጥራት ሶማሊላንድ ጋር ሚስጥራዊ ምክክር መደረጉን ነው ስማቸው እንዳይጠቀስ የፈለጉ የአሜሪካና እስራኤል ባለስልጣናት ለአሶሺየትድ ፕሬስ የተናገሩት። ዋሽንግተን እና ቴል አቪቭ ከጋዛ የሚወጡ ፍልስጤማውያንን ለሚቀበሉ ሀገራት የፋይናንስ የዲፕሎማሲያዊና ደህንነት ድጋፍ ለማድረግ ቃል ገብተዋልም ተብለዋል። ትራምፕ በመጀመሪያ ስልጣን ዘመናቸው አራት የአረብ ሀገራት ከእስራኤል ጋር የአብርሃም ስምምነት እንዲፈራረሙ ሲያደርጉ የተጠቀሙትን ስልት በድጋሚ ለመተግበር እየተንቀሳቀሱ መሆኑ መሆኑም ተገልጿል። የፍልስጤማውያኑን ከጋዛ መፈናቀል የሚደግፉት የእስራኤል የፋይናንስ ሚኒስትር ቤዛለል ሲሞትሪች ከሰሞኑ በሰጡት አስተያየት እስራኤል ፍልስጤማውያኑን ሊያሰፍሩ የሚችሉ ሀገራትን እየለየች ነው ማለታቸው ይታወሳል። በእስራኤል የመከላከያ ሚኒስቴር ስር በጣም ግዙፍ የስደተኞች ጉዳይ ክፍል እየተቋቋመ ነው ማለታቸውም የትራምፕ እቅድን ተፈጻሚ ለማድረግ እንቅስቃሴው መቀጠሉን አመላክቷል። በፈረንጆቹ 2020 ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን በአብርሃም ስምምነት ለማደስ ከተስማሙት አራት ሀገራት አንዷ የሆነችው ሱዳን ለፍልስጤማውያን መ የማስፈሪያ ቦታ እንዲሰጡ ጥያቄ ከቀረበላቸው ሀገራት አንዷ ናት። አሜሪካና እስራኤል ፍልስጤማውያንን በጦርነት ውስጥ ወደምትገኘው ሱዳን እንዲያምሩ የሚያቀርቡት ሀሳብ ከፍተኛ ተቃውሞ እንደሚያስተናግድ ቢጠበቅም ለካርቱም መንግስት የብድር ስረዛ፣ የጦር መሳሪያ ቴክኖሎጂና ዲፕሎማሲያዊ ድጋፍ ማማለያዎችን ሊያቀርቡ ይችላሉ። ሁለት ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናት የትራምፕ አስተዳደር ወታደራዊ መንግስት ፍልስጤማውያንን እንዲቀበል ማነጋገሩን አረጋግጠዋል። የሱዳን ጦር የፈጥኖ ድራሽ ኃይል አርኤስኤፍን ለመምታት ድጋፍ እናደርግላቸዋለን በሚል ላይቀረበለት ሀሳብ አሉታዊ ምላሽ መስጠቱንም ነው ያነሱት። የሱዳን ጦር አዛዥ ጀነራል አብዱልፈታ አልቡርሃን ባለፈው ወር አረብ ሀገራት መሪዎች በካይሮ ሲመክሩ ፍልስጤማውያንን ከቀያቸው የማፈናቀል እቅድ ምንም የዳቦ ስም ቢሰጠው ተቀባይነት የለውም ማለታቸው ይታወሳል። የትራምፕ አስተዳደር ለሶማሊላንድ እውቅና በመስጠት ፍልስጤማውያንን በአገሪቱ የማስፈር ንግግር ስለማድረጉ አሶሺኤትድ ፕሬስ የአሜሪካ ባለስልጣንን ጠቅሶ አስነብበዋል። የአርጌሳ ሹማምንት ግን ምስጢራዊ ነው የተባለውን ምክክር እንደማያውቁት መናገራቸው መሆናቸውን ዘገባው አክሏል። ፎቃዲሾ የትራምፕን ጋዛን የመጠቅለል እቅድ ውድቅ ያደረገው የአረብ ሀገራት ጉባኤ አካልም ነበረች። በመሆኑም ፍልስጤማውያን ለማስፈር ከአሜሪካና እስራኤል የቀረበላት ጥያቄ የመቀበሏ ጉዳይ አጠራጣሪ ነው ተብሏል። በምላሹ የሚቀርብላት ድጋፍ ግን አቋማን ሊያስቀይራትም ይችላል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።